አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁ የታኅሣሥ 1 2018 ዓመተ ልደት ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ኢትዮጵያን ከሰሃራ በታች ካሉ አርባ ሀገሮች ጋር የሚያስተሳስር ፕሮጀክት ተግባራዊ ሊደረግ ነው የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በ13 ዓመት ጽኑ እስራት ተቀጦ። ሐማስ ከእስራኤል ጋር እስከ 10 ዓመት የሚዘልቀው ሁድና እንዲፈረም ምክረ ሀሳብ አቀረበ፣ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያን ከሰሀራ በታች ካሉ አርባ ሀገሮች ጋር የሚያስተሳስር ፕሮጀክት ተግባራዊ ሊደረግ ነው። ኢትዮጵያ ከሰሀራ በታች ከሚገኙ አርባ የአፍሪካ ሀገሮች ጋር ያላትን የባቡር ትራንስፖርት ትስስር የሚያሳድግ ፕሮጀክት ተግባራዊ ሊደረግ መሆኑን የገለጸው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። ሚኒስቴሩ ይህን ያስታወቀው ከናይጄሪያው ኢንሳይት ዳይናሚክስ ሪሶርስ ጋር ጋዝን በባቡር የኢኮኖሚ ኮሪደር ማስጀመሪያ የመግባቢያ ስምምነት በተካሄደበት ወቅት ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሀሰን ጋዝን በባቡር የኢኮኖሚ ኮሪደር ንቅናቄ የደንጭፍ ጨፋን በማስቀረት ከሰሃራ በታች በአርባ አገሮች ጋዝን ጨምሮ ሌሎች ንጹህ የታዳሽ ኃይል አማራጮችን ለማስፋፋት እንደሚረዳ በዚሁ ወቅት ተናግረዋል። ኢትዮጵያን ከሱዳን፣ ከጅቡቲ፣ ከበርበራ፣ እና ከሌሎች በአካባቢው ካሉ ወደቦች ያገናኛል ተብሎ ጥናት ተደርጎበት የተለየው ከአምስት ሺህ ኪሎ ሜትር በላይ የባቡር መስመር ቢኖርም ነገር ግን ከዚህ ውስጥ ወደ ስራ የገባው ዘጠኝ መቶ ሁለት ኪሎ ሜትር ብቻ መሆኑን በመግለጽ ቀሪውን ወደ ስራ ለማስገባት የግሉ ዘርፍ ኢንቨስትመንት ወሳኝ ነው ብለዋል። ፕሮጀክቱ የአፍሪካ ነፃ የንግድ ቀጠና ትስስርን ለማሳደግ በሚደረገው ጥረት እንዲሁም ኢትዮጵያ አረንጓዴ ትራንስፖርትን ለማስፋፋት እየሰራችበት ከሚገኘው ሀገራዊ ስትራቴጂ ጋር የሚ ጣጣ መሆኑን ሚኒስትር ዴኤታው አብራርተዋል። ጋዝን በባቡር የኢኮኖሚ ኮሪደር ንቅናቄ መስራችና የፕሮጀክቱ የልማት ፕሮግራም አስተባባሪ ሙሳ ኢብራሂም ኩቺ ፕሮጀክቱ በግሉ ዘርፍ የሚመራ የኢንቨስትመንት ንቅናቄ መሆኑን በመጥቀስ ከሰሃራ በታች ያሉ አርባ ሀገሮችን ከ730 ኪሎ ሜትር በላይ በሚሸፍን የባቡር መሰረተ ልማት የሚያገናኝ ትልቅ የኢንዱስትሪ ልማት ፕሮግራም ነው ማለታቸውን ጠቅሶ ሪፖርተር ጋዜጣ አስነብበዋል። ስምምነቱ በአፍሪካ የሚስተዋለውን የኃይል እጥረት ለመቅረፍ በነዳጅ ምትክ የተፈጥሮ ጋዝ እና ታዳሽ ኃይልን ተጠቃሚ በማድረግ የአየር ንብረት ቀውስን ለመቋቋም፣ ኢኮኖሚን በፍትሐዊነት ለማሳደግ እና የአህጉሪቱን ዓለም አቀፍ ተወዳዳሪነት ለማጠናከር ሚና እንደሚኖረው አስረድተዋል። ፕሮጀክቱ ከሰሃራ በታች የሚገኙ ሀገሮች ሊጠናቀቅ በተቃረበው በ2025 ከሚያስፈልጋቸው የኃይል አቅርቦት ውስጥ 50 በመቶውን እንዲያሳኩ እንደሚያግዛቸውም ተናግረዋል። 270 ጊጋዋት የሚያመነጭ የኃይል ጣቢያ በአፍሪካ ለማቋቋም እስከ 470 የሚደርሱ ከፍተኛ አቅም ያላቸው የጋዝ ተርባይኖችን ወደ ስራ የማስገባት እቅድ መኖሩንም የፕሮጀክቱ የልማት ፕሮግራም አስተባባሪ ጠቁመዋል። የንግድና ትራንስፖርት ስትራቴጂካዊ እቅዱ በአፍሪካ እንደ አውሮፓውያኑ በ2050 ይኖራል ተብሎ ለሚገመተው ሁለት ነጥብ አራት ቢሊዮን በላይ ሕዝብ መካከል ከ170 ሚሊዮን በላይ የስራ ዕድል ይፈጥራል ተብሎ እንደሚጠበቅ አክለዋል። ፕሮጀክቱ ከ500 ቢሊዮን እስከ 1 ትሪሊዮን ዶላር ወጪ ይደረግበታል ተብሎ እንደሚጠበቅ የገለጹት የፕሮጀክቱ የልማት ፕሮግራም አስተባባሪ ሙሳ ኢብራሂም ኩቺ ለአፍሪካ ሀገራት መሪዎች ቀርቦ ውይይት ከተደረገበት በኋላ ጋዝን በባቡር የኢኮኖሚ ኮሪደር ንቅናቄ መቶ በመቶ በግል ፋይናንስ በዘላቂ ዓለም አቀፍ አጋር አካላት እና በአየር ንብረት ለውጥ ፈንድ ፋይናንስ እንደሚደረግም ገልጸዋል። እስካሁን ባለው ሂደት ናይጄሪያ እና ኢትዮጵያ ለትግበራው ፈቃደኛ መሆናቸውን ጠቅሰው የሌሎ ሌሎች ሀገሮችና ኢንቨስተሮች በፕሮጀክቱ ለመሳተፍ በመጪው 2026 በአዲስ አበባ በሚካሄደው አንድ ሺ ገደማ ተሳታፊዎች ይታደሙበታል በተባለው ጉባኤ ፍላጎታቸውን በይፋ ይገልጻሉ ተብሎ ይጠበቃል። እስከ አንድ ትሪሊዮን ዶላር ወጪ ይደረግበታል በተባለው የባቡር ትራንስፖርት ፕሮጀክት የጀርመኑ ኤስኤምኤስ ግሩፕ እና የአሜሪካ ዋብቴክ ኮርፖሬሽን በፕሮጀክቱ ከሚሰማሩ ቁልፍ ተቋራጮች መካከል ተጠቃሽ መሆናቸው ተገልጿል። የቤንዚንና ነጭ ናፍጣ ዋጋ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር በጻፈው ደብዳቤ ከዛሬ ረቡዕ ታኅሣሥ 1 2018 ጀምሮ ተግባራዊ የሚደረገው የነዳጅ ምርቶች የችርቻሮ መሸጫ ዋጋ መጨመሩን አስታውቋል። ከኩለ ቀን አንስቶ ይተገበራል ባለው የቤንዚን መሸጫ ዋጋ 129 ብር ከ12 ሳንቲም ተተምኗል። የቤንዚን መሸጫ በኅዳር ወር ከነበረው 12253 ሳንቲም 65 ሳንቲም ጭማሪ አሳይቷል። በተመሳሳይ የነጭ ናፍጣና የኪሮሲን መሸጫ ዋጋ 12912 ሳንቲም መሆኑ ተገልጿል። በተጨማሪም የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ ይቀጥላል ተብሏል። ይህ በእንዲህ እንዳለ ከታኅሣሥ ወር 2018 ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር የነዳጅና ኤነርጂ ባለስልጣን ገልጸዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት ለመገናኛ ብዙሀን ሲገልጹ ከታኅሣሥ ወር 2018 ጀምሮ የ30 በመቶ ግብር በነዳጅ ምርቶች ላይ ይጣላል በሚል በማህበራዊ ሚዲያዎች ላይ ሲዘዋወር የቆየውን መረጃ ሐሰተኛ ነው ብለውታል። ሪፖርተር እንደዘገበው ከሆነ ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ የለም። ዋና ዳይሬክተሩ አክለውም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ሲሉ ተናግረዋል። በዚህም ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉ አሳስበዋል። ባለስልጣኑ የተዘዋወረው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ ማሳወቃቸውን በመግለጽ የተለያዩ ስርዓቶችን በመከተል ጥብቅ የሆነ ክትትል እያደረገ እንደሚገኝ አስታውቀዋል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በ ካሳብ 13 ዓመት ጽኑ እስራት ተቀጡ። ከድር ከማል ዝርዝሩን ያቀርበዋል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በ13 ዓመት ጽኑ እስራት መቀጣታቸውን ያስታወቀው የፍትህ ሚኒስቴር ነው። በሚኒስቴሩ መሰረት የቀድሞ ኮሚሽነር ምትኩ ካሳ በ13 ዓመት ጽኑ እስራት እንዲቀጡ የተፈረደባቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው ነው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ ባቀረበው ክስ በኮሚሽኑ ሲሆኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድተዋል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ሕግ አንቀጽ 32 1 ሀ እንዲሁም 33 እና በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ክስ ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት አሶሴሽን ዳይሬክተር ከየማነ ወልደ ማርያም እና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ሕገወጥ ጥቅም ሲያገኙ እንደነበር በክሱ ተመላክተዋል። በዚህም በአማራ አፋር፣ ኦሮሚያ እንዲሁም በቀድሞው ደቡብ ክልል ክልሎች ውስጥ በሚገኙ የግብረ ሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም በማዋል ክስ ቀርቦባቸዋል። ከዚህ በተጨማሪም ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ በፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ህግ አስረድተዋል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም በተለያየ ጊዜ ከኤልሻዳይ ድርጅት ክፍያ መፈጸሙ በክሱ ተመላክተዋል። በተለይም ከ61000 ኩንታል በላይ ስንዴ፣ ከ41000 41 ኩንታል በላይ በቆሎ፣ ከ78000 ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከትራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጡ በክሱ ተብራርተዋል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በማዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተገልጿል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ ተጠቅሷል። ከዚህ ጋር በተያያዘ በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ፣ በሌሎች ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ ባለቤት ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አምስተኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃ እና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስነዋል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከአራት ወር እስራትና 3 ሺህ ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ አምስት እስራትና ሶስት ሺህ ብር የገንዘብ መቀጮ እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውሳኔ አሳልፈዋል። በደቡብ ኢትዮጵያ ክልል የማርበርግ በሽታ ለመቆጣጠር እየተሰሩ ያሉ ስራዎች ውጤት እያስገኙ ነው ሲል የክልሉ ጤና ቢሮ ገለጸ። በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን የማርበርግ በሽታ ለመቆጣጠር የሚከናወኑ ስራዎች ውጤት እያስገኙ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ገልጸዋል። በሽታው በማሌ ወረዳ እና በጂንካ ከተማ ተከስቶ እንደነበር በማስታወስ ከባለፉት 17 ቀናት ወዲህ ግን በማሌ ወረዳ በበሽታው የተያዘ ሰው ሪፖርት አልተደረገም ብለዋል። በጂንካ ከተማ አንድ ሰው በሕክምና ላይ ይገኛል ሲሉ ተናግረዋል። በሽታው በተከሰተበት ወቅት ከታማሚዎች ጋር ንክኪ የነበራቸው 386 ግለሰቦች በለይቶ ማቆያ ውስጥ እንደነበሩም አንስተዋል። ሌሎች የተቀሩት አገግመው ከነበሩበት የለይቶ ማቆያ በመውጣታቸው አሁን ላይ 162 ሰዎች በመድኃኒት ድጋፍ ማቆያ ውስጥ እንደሚገኙ ጠቁመዋል። የክልሉ ጊዜያዊ የቀውስ አስተዳደር ስርዓት እየተጠናከረ ከጤና ሚኒስቴር ጋር ውይይት እየተደረገ እና የቤት ለቤት የአሰሳ ስራዎች እየተከናወኑ መሆናቸውን የቢሮ ኃላፊው አስረድተዋል። ከባለ ድርሻ አካላት ጋር በትብብር በመስራት አሁን ላይ በሽታውን ወደ መቆጣጠር እየተደረሰ መሆኑን ጠቁመው ህብረተሰቡ የመከላከሉን ስራ አጠናክሮ ከቀጠለ ስርጭቱ እንደሚገታ ገልጸዋል። የበሽታውን ስርጭት ለመቆጣጠር የሚደረገውን ጥረት ለማገዝ በሚል በደቡብ ኦሞ እና አሪ ዞኖች የህዝብ ትራንስፖርት መኪኖች የተሳፋሪ ቁጥር በሀምሳ በመቶ ቀንሰው እንዲጭኑ እየተደረገ መሆኑንም ጠቅሰዋል። ምግብ ቤቶችም የእጅ መታጠቢያ ቦታዎች በልዩ ትኩረት እንዲያዘጋጁ መታዘዙን አስገንዝበዋል። ቤተሰቡ ትኩሳት፣ ራስ ምታት፣ የመገጣጠሚያ ህመም ወይም የመድማት ምልክቶች ካየ በአፋጣኝ ወደ ጤና ተቋም መሄድ ይገባዋል ሲል የደቡብ ኢትዮጵያ ክልል ጤና ቢሮ አሳስቧል። የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ በተገኙ አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀ። ቢሮ በ2017-18 በጀት ዓመት በብልሹ አሰራር ውስጥ የተገኙ 138 አመራር እና ሰራተኞችን በመለየት 66ስቱን ከስራ ማሰናበትን ጨምሮ ከባድ የዲሲፕሊን ቅጣት እርምጃ ወስጃለሁ ብለዋል። እንዲሁም በቀሪ ሰራተኞች ላይ ቀላል የዲሲፕሊን ቅጣት እንዲቀጡ ማድረጉን ገልጸዋል። ከዚህ በተጨማሪም በተለያየ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸውን 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ ተደርገዋል ሲል አሳውቋል። የከተማ አስተዳደሩ መሬት ልማት ማስተዳደራት እና አስተዳደር ቢሮ በየጊዜው የሚነሱ ብልሹ አሰራሮችን እና የመልካም አስተዳደር ችግሮችን ለመቅረፍ አሰራርን በማዘመን አገልግሎቶች በቴክኖሎጂ እንዲታገዙ እያደረገ መሆኑን ገልጸዋል። ቢሮ ብልሹ አሰራር በሀገር እድገት ላይ ጸር ነው ያለ ሲሆን ሙሉ ለሙሉ ለማስቆም እየተደረገ ያለውን ጥረት ህብረተሰቡ እገዛ እንዲያደርግ ጠይቋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ከበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር ዘጠና ሁለት ሰማንያ ሁለት ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች አት ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን ደብሊው ደብሊው ደብሊው ዶት ሚንበር ቲቪ ዶት ኮምን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያን ከሰሃራ በታች ካሉ አርባ ሀገሮች ጋር የሚያስተሳስር ፕሮጀክት ተግባ ተግባራዊ ሊደረግ ነው። ከቆይታ በኋላ ሐማስ ከእስራኤል ጋር እስከ 10 ዓመት የሚዘልቀው ሁድና እንዲፈረም ምክረ ሐሳብ አቅርቧል። እንመለስበታለን። ይጠብቁን። የፍሎሪዳ ገዢ የአሜሪካ ሙስሊሞችን የመብት ተሟጋች ቡድን የውጭ አሸባሪ ድርጅት አድርጎ በመፈረጁ ክስ ሊቀርብበት ነው። የፍሎሪዳ ግዛት ገዢ ሮን ዲሳንቲስ የአሜሪካ ሙስሊሞች የመብት ተሟጋቹን ዘካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የውጭ አሸባሪ በማለት መፈረጁን በዚህ ሳምንት አስታውቋል። ገዢው ዴሳንቲስ የፍሎሪዳ ኤጀንሲዎች በድርጅቱ በኩል የሚከናወኑ ህገወጥ ድርጊቶችን ለመከላከል የሀብትና የቁሳቁስ ድጋፍ መከልከልን ጨምሮ ሁሉንም ህጋዊ እርምጃ ይወስዳሉ ብሎ ነበር። ይህን ተከትሎ የሙስሊሞች መብት ተሟጋቹ ድርጅት የፍሎሪዳ ቅርንጫፍ ጽሕፈት ቤት በገዢው ሮን ዲሳንቲስ ላይ ክስ ሊመሰርት መሆኑን አስታውቋል። ድርጅቱ በኢህ ህገ መንግስታዊ ተግባርና በስም ማጥፋት ወንጀል ክስ ለመመስረት ሂደት ላይ መሆኑንም ገልጸዋል። የግዛቱ ቅርንጫፍ ጽሕፈት ቤት ጊዜ ስራ አስፈጻሚ ሂባ ረሂም ለአልጀዚራ እንደተናገሩት የዴሳንቲስ ውሳኔ በቡድኑ ላይ ቅጽበታዊ ተጽዕኖ ባይኖረውም በፍሎሪዳ እና በመላው ዩናይትድ ስቴትስ የእስልምና ጥላቻን ሊያቀጣጥል ይችላል ብለዋል። ሂባ የዜጎችን ነጻነት ለመጠበቅና የአሜሪካን ሙስሊሞችን ለመጠበቅ ብሎም ማህበረሰቡን በአጠቃላይ ለመጠበቅና ህገ መንግስቱን ለመጠበቅ በየቀኑ የምንሰራውን ስራ እንቀጥላለን በማለት ተናግረዋል። ዴሳንቲስ ድርጅቱን በጥቁር መዝገብ ለማስፈር መወሰኑን አስታውቆ የመንግስት ኤጀንሲዎች በአሜሪካ ትልቁ የሲቪል ሁለት ተሟጋች ቡድን የቁሳቁስ ድጋፍ በሚሰጥ ማንኛውም ሰው ላይ እርምጃ እንዲወስዱ ጥሪ አቅርቧል። ገዢው የፍሎሪዳ ህግ አውጪ የሸሪያ ህግ ለማስቆም ረቂቅ ህግ እያዘጋጀ መሆኑን በመጥቀስ ድርጅቶቹ ውሳኔውን እንደሚያከብሩ ተስፋ አደርጋለሁ ብሏል። ለፍትህና ለጋራ መግባባት ራዕዩ አድርጎ የእስልምናን ግንዛቤ ማሳደግ፣ የሲቪል መብቶችን በመጠበቅ ፍትህን ማስተዋወቅ እንዲሁም የአሜሪካ ሙስሊሞችን ማበረታታት ተልእኮ ያደረገው ድርጅቱ እንደ አውሮፓውያኑ አቆጣጠር በ1994 የተቋቋመ ነው። ድርጅቱ የሃይማኖት ነፃነት እንዲኖር የሁሉም አሜሪካዊ ሲቪል መብቶችን መጠበቅ የሃይማኖት ነፃነትን የሚደግፉ ፖሊሲዎችን በመደገፍ በተቃራኒው ያሉትን በመቃወም ብዙ ስራዎችን እየሰራ የሚገኝ መሆኑን ይገልጻል። ምንም እንኳን ድርጅቶቹ በዩናይትድ ስቴትስ አሸባሪ ተብለው ያልተፈረጁ ቢሆንም ባለፈው ህዳር ወር በተመሳሳይ የቴክሳስ ገዢ ግሬግ አቦት ሁለቱን ድርጅቶች የውጭ አሸባሪ በማለት ፈርጇቸዋል። የቴክሳስ ገዢ ሁለቱ ድርጅቶችም ሆኑ ከነሱ ጋር ግንኙነት ያላቸው የመሬት ባለቤት መሆን እንደማይችሉ እንዲሁም ሸጥም ሆነ መግዛት እንዳይችሉ ጥብቅ ቁጥጥር እንዲደረግ ትዕዛዝ አስተላልፏል። ይህን ተከትሎም የቴክሳስ ቅርንጫፍ ጽሕፈት ቤት በገዢው ግሬግ አቦት ላይ ክስ መስርቷል። ይህም የአዋጅ ጥሰት፣ የመናገር ነፃነትን እንዲሁም ንብረት የማፍራት መብት ጥሰት በሚል ክስ ተመስርቷል። ሐማስ ከእስራኤል ጋር እስከ አስር ዓመት የሚዘልቀው ሁድናህ እንዲፈረም ምክረ ሀሳብ አቀረበ። ቡድኑ ያቀረበው ሁድናህ በእስልምና ታሪክ ውስጥ በጦርነት ወቅት ሲተገበር የቆየ ነው። አህመድ አብዱራህማን ዝርዝሩን ተመልክቶታል። የፍልስጤሙ ሐማስ የእስራኤል ጦር ጋዛን ሙሉ ለሙሉ የሚለቅ ከሆነ ለአስር ዓመት የሚዘልቅ የተኩስ አቁም እቅድ ወይም ሁድና ምክር ሀሳብ ለአደራደራጆች አቅርቧል። ቡድኑ መሳሪያዎቹን ወደ ምሽግ የመመለስ ፍላጎቱንም አስታውቋል። ሚድል ኢስት አይ በሂደቱ ላይ የተሳተፉ ስማች ያልተጠቀሰ ከፍተኛ የፍልስጤን ባለሥልጣንን ጠቅሶ እንደዘገበው የቡድኑ እቅድ ባለፈው ሳምንት በካይሮ ለግብፅ ኳታርና ቱርክ አደራዳሪዎች ቀርቦ ተደምጧል። ቡድኑ ያቀረበው ሁድና በእስልምና ታሪክ ውስጥ በጦርነት ወቅት ሲተገበር ይቆያል። በታሪክ ከተመዘገቡት መካከል ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም በሁደይቢያ ዘመቻ ወቅት ከቁሬሽ ጎሳዎች ጋር የተፈራረሙት ተጠቃሽ ነው። ድርሳናት እንደሚያስረዱት ስምምነቱ ሱልህ በመባል እንደሚጠራው ዘላቂ የሰላም ስምምነት አይደለም። ስልቱ አቅምን እንደገና በማደራጀት በተሻለ ሁኔታ ለመደራደር እንደ ረፍት የመውሰጃ አጋጣሚ ተደርጎ ይታሰባል። እንደ ፍልስጤሙ ባለሥልጣን ገለጻ ሁና ከተፈረመ የሐማስ ታጣቂዎች በእስራኤል ላይ ቃታ ከመሳብ ከመታቀብ ባለፈ የጦር መሳሪያዎቹ ተደብቀው ይቆያሉ። የፈረመውን ቃል ኪዳን ተግባራዊ ማድረጉን አደራዳሪዎች በቀጥታ ቁጥጥር ያደርጋሉ። በዚህ ረፍት ከሁለት ዓመት በላይ በጦርነት ውስጥ ያለፈችው ጋዛና ህዝቧ ከከበባና መፈናቀል ፋታ በመውሰድ ወደ መልሶ ግንባታና መደበኛ አሰራር ትመለሳለች። በቅርቡ በአሜሪካ ፕሬዚዳንት ዶናልድ ትራምፕ በቀረበው የጋዛ ተኩስ አቁም ስምምነት ትጥቅ ይፈታል ተብሎ የነበረው ሐማስ እስካሁን ድረስ ሙሉ በሙሉ ሉዓላዊ በሆነው የፍልስጤም መንግስት በዲሞክራሲያዊ መንገድ በተመረጠ አመራር ስልጣን ካልሆነ በስተቀር የጦር መሳሪያዎችን ለማስረከብ ፈቃደኛ አልሆነም። እንቅስቃሴው በእስራኤል ላይ የሚያካሄደው የትጥቅ ዘመቻ የሚጠናቀቀው የፍልስጤም መሬት ከወረራ ነጻ ሲሆን ብቻ መሆኑን በተደጋጋሚ በመሪዎች በኩል ይገልጻል። ለሚድል ኢስታ የተናገሩት የፍልስጤም ከፍተኛ ባለስልጣን የቡኑ ባለስልጣናት የትራምፕ ስምምነት ሰነድ ላይ በተቀመጡት ሀሳቦች ሙሉ በሙሉ ባይስማሙም የፈረሙት ጦርነቱን የማስቆም ዋነኛ ግብ በማስቀመጥ ነው። በትራምፕ የጋዛ ዕቅድ የእስራኤል ጦር ከተማውን እንዲለቅ ቢሰፍርም አሁንም ድረስ ጦሩ የተኩስ አቁም ስምምነቱን በመጣስ 53 በመቶውን የጋዛ መሬት በቁጥጥር ስር መዋሉን በዘገባው ተጠቅሷል። በተጨማሪም በአካባቢው የሰላም አስከባሪ ኃይል እንዲሰማራ እቅድ ቢቀርብም የተኩስ አቁም ስምነቱ ዝርዝር ጉዳዮች እስካሁን ድረስ ሙሉ ለሙሉ ተግባራዊ ባለመደረጋቸው ወታደሮችን ለመላክ በግልጽ ፈቃደኛ የሆነ ሀገር አልተገኘም። የፍልስጤሙ ባለስልጣን ስለ ጉዳዩ ሲናገሩ፣ አደራዳሪዎቹ የሰላም አስከባሪውን ኃይል ሀሳብ በወረቀት ላይ ቢያቀርቡትም መሬት ላይ የወረደ ነገር የለም ብለዋል። ባለስልጣኑ አያይዞ የገለጹት ሌላው ጉዳይ በአሁኑ ሰዓት በተለይ በአደራዳሪዎች በኩል የተኩስ አቁም የተጣሰው በእስራኤል ወገን መሆኑ ላይ መግባባት ላይ መደረሱን ነው። ሐማስ ፕሬዚዳንት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ግፊት ያሳድራሉ የሚል እምነት ቢኖረውም እስካሁን የተሰማ ነገር የለም። በሐማስ አዲስ የተኩስ አቁም ዕቅድ ላይ በእስራኤልና አሜሪካ በኩል የተሰጠ ምላሽ ስለመኖሩ ምንም አልተጠቀሰም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው ወሰላሙ ዐለይኩም ወራሕመቱላህ ወበረካቱ።